ሰላም ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሎን እንዳይዘነጉ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አነቃቂ የሆኑ የተለያዩ ትምህርቶችን የምናገኝበት እጅግ በጣም አስፈላጊ የሆኑ አባባሎችን ይዤላችሁ መጥቻለሁ ውድ ቤተሰቦቼ ከነዚህ አባባሎች እናንተም ስትፈልጉ ለራሳችሁ መጠቀም የምትችሉ መሆኑንና እነኝህን አባባሎችን እያነበባችሁ ደግሞ ራሳችሁን መቀየር የምትችሉ መሆኑንና የማንበብና የመጻፍን ችሎታ እየተዝናናችሁ ቁም ነገር እየጨበጣችሁ የእውቀት ደረጃችሁን ማሻሻል የምትችሉበት እጅግ አስደናቂ የሆኑ ህይወትን ሊቀይሩ የሚችሉ አባባሎችን ይዤላችሁ መጥቻለሁ ውድ ቤተሰቦቼ። ታዲያ እነኝን አባባሎች በአግባቡ በማንበብ በአግባቡ ደግሞ በደብተራችሁ በመጻፍ የማንበብና የመጻፍ ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እዚ ጋ ወደ ስምንት የሚጠጉ የተለያዩ አስገራሚ የሆኑ አባባሎች አሉ። እነኚህ የህይወት አባባሎችን ራሳችሁም እየተጠቀማችሁ በውስጣቸው ቀኔ ስላለ እነኝን አባባሎች በደንብ ከተረዳችሁ ህይወታችሁን ልታሻሽሉና ከአንዳንድ ነገሮች ደግሞ ራሳችሁን ልታርቁ የምችሉ መሆኑን ነው የማሳየው። ውድ ቤተሰቦቼ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 ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሳብስክራይብ የምትለዋን የደወል ምልክቷን ከጫናችሁ እንደዚህ አይነት በየጊዜው የሚለቀቀው እጅግ በጣም አስደናቂና አስተማሪ የሆነ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎች ደግሞ ይህን ቻናል በአግባቡ በመከታተል ማንበብና መጻፍ ስለቻሉ እናንተም ሳታቋርጡ ከተከታተላችሁ የእውቀት ደረጃችሁን ማሳደግ የምትችሉ ይሆናል ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንደዚህ አይነት የተለያዩ አሪፍ አሪፍ ቪዲዮዎችን በየጊዜው ይዘን እንድንመጣ እንድታበረታቱን ይሁን ምክንያቱም የእናንተ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ ማድረግ እኛን ስለሚያበረታታን ሌላ አሪፍ አሪፍ ቪዲዮ እንድንሰራ ስለሚያደርገን ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። ውድ ቤተሰቦቼ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህንን ትልቅ ዕድል እየመጣችሁ እንድትጠቀሙ ይሁን። ምክንያቱም በጣም በአጭር ጊዜ ውስጥ በሚያስደንቅ ሁኔታ በራሳችሁ ላይ ለውጥ የምታዩበት አጋጣሚ ፈጥረንላችኋል ማለት ነው። ውድ ቤተሰቦቼ ይህንን አጋጣሚ ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እጅግ ብዙ ተማሪዎችን በማንበብና በመጻፍ በማሰልጠን ብቁ በማድረግ እንታወቃለን ማለት ነው። ውድ ቤተሰቦቼ እናንተም ደግሞ ይህንን ትልቅ እድል እንድትጠቀሙ በጊዜ እየመጣችሁ እየተመዘገባችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ ቪዲዮውን ትጀምራላችሁ። አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ደብተር፣ እስክሪፕቶ ይዛችሁ ብትከታተሉ ይበልጥ የተሻለ ነው። ምክንያቱም በደብተር ላይ የተጻፈ ነገር ቶሎ ስለማይጠፋ እሱንም እያያችሁ ማንበብና መጻፍ ስለምትችሉ ይረዳችኋል ማለት ነው። ውድ ቤተሰቦቼ ቅድም እንደተናገርኩኝ እዚህ ጋር የምትመለከቱት የተለያዩ ሕይወትን ሊቀይሩ የሚችሉ አባባሎች አሉ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን አባባሎች እንዴት ደግሞ አድርገን እናነባለን፣ ትርጉማቸውስ ምንድን ነው የሚለውን ሀሳብ በደንብ የማሳያችሁ ይሆናል። እነኚህን አባባል ያመጣሁላችሁ ዋነኛው ምክንያት እየተዝናናችሁ የማንበብ ችሎታችሁን እንድታሳድጉና ደግሞ ቁም ነገር ከዚህ አባባል እንድትወስዱ ነው ማለት ነው። ውድ ቤተሰቦቼ እጅግ በጣም አስደናቂ የሆኑ አባባሎችን ነው ያመጣሁላችሁ። ስለዚህ እናንተ ደግሞ ስታወሩ የንግግር ክህሎታችሁን ለመጨመር የመጻፍና የማንበብ ክህሎታችሁን ለማሳደግ የሚረዱ እጅግ በጣም ወሳኝ አባባሎች ስለሆኑ እስከ መጨረሻው አብራችሁ እንድትሆኑ ይሁን በደንብ እንድትከታተሉኝ ይሁን፣ ማንበብ የቻላችሁት ከኔ ቀድማችሁ በማንበብ ከዛ በኋላ ትክክል እንዳነበባችሁና እንዳላነበባችሁ ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ እኔ ቀስ ብዬ ስለማነብ ከኔ ጋር ቀስ ብላችሁ ፊደሎቹን በአግባቡ በመጥራት ማንበብ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋ የመጀመሪያውን አረፍተ ነገር አብረን እናነባለን ማለት ነው። ውድ ቤተሰቦቼ እንደምትመለከቱት ብቻህን ይላል። ብቻህን ብቻህን። በጣም ጥሩ። ተቀመጥ ተቀመጥ። አያችሁት ተቀመጥ ይላል። በጣም ቆንጆ። ሁሉንም ሁሉንም ሁሉንም ይላል። መልሶችህን አያችሁት። ቀስ ብዬ ማነበው እናንተም እንድታነቡ። ለማንበብ ብቸኛው ማድረግ ያለባችሁ የፊደሎችን ድምፅ በትክክል ለመጥራት መሞከር፣ ከዛ በኋላ ወደዳችሁም ጠላችሁም አንብባችኋል ማለት ነው ውድ ቤተሰቦቼ። ስለዚህ ከኔ ጋር እኩል እያነበባችሁ የማንበብ ችሎታችሁን እንድታሳድጉ ይሁን። ይሄኛው መልሶችህን ይላል፣ መልሶችህን ይላል። በጣም ጥሩ ታ ገኛለህ ታገኛለህ ይላል። አያችሁት እያንዳንዱን ቃል ነው ያነበብ ነው። ስለዚህ እነኝን ቃላቶችን ደግሞ አጣምረን እስኪ አንድ ላይ እናንብብ። እዚጋ እንደምትመለከቱት ብቻህን ተቀመጥ ሁሉንም መልሶችህን ታገኛለህ ይላል። ምን ይላል? ብቻህን ተቀመጥ ሁሉንም መልሶችህን ታገኛለህ ይላል። ምን ማለት ነው ይህ ካላችሁ አንዳንድ ጊዜ ለራሳችን ጊዜ መስጠት አለብን። በደንብ ማሰብ አለብን። ምክንያቱም አንዳንድ ነገሮችን ምንፈታው በማሰብ ውስጥ ነው እንጂ በፍጥነት በመሄድ ወይም በፍጥነት በመስራት ብቻም አይደለም። ስለዚህ ሜዲቴት አንድ ነገር ስናደርግ ለዛ ነገር መልስ በውስጣችን እንዳለ እንገነዘባለን። ለዛ ነው ብቻን ተቀመጥ ሁሉንም መልሶችን ታገኛለህ ይላል። አንዳንዴ በጣም ከመቸኮል ቀስ ብለን ብናስብበት ለዛ ለችግሩ ማሰብ ወይም ማሰላሰል ይጠቅመናል ማለት ነው ውድ ቤተሰቦቼ በጣም አሪፍ እዚህ ጋር እንደምትመለከቱት ደግሞ ሁለተኛው ምን ይላል ጊዜያዊ ጊዜያዊ ይላሉ ውድ ቤተሰቦቼ ሰዎች ሰዎች ይላል በጣም አሪፍ ቋሚ ቋነች ች የመጀመሪያ ፊደል ቋነች ቋሚ ቋሚ ቋ ዲቃላ ሆሄ ነች። ቋሚ ይላሉ ድ ቤተሰቦቼ፣ ት ም ህ ር ቶ ቹን ትምህርቶቹን ይላሉ ድ ቤተሰቦቼ በጣም አሪፍ ይሰጣሉ ይሰጣሉ ይላል። ታዲያ እነኚህ ቃላቶች እስኪ አገጣጥመን አንድ ላይ ለማንበብ እንሞክር ማለት ነው። ሙሉ ሀሳቡን ለማግኘት አንድ ላይ አብረን እናንብብ። ጊዜያዊ ጊዜያዊ ሰዎች ሰዎች ቋሚ ቋሚ ትምህርቶችን ትምህርቶችን ይሰጣሉ ይላል። አያችሁ ውድ ቤተሰቦች ጊዜያዊ ሰዎች ቋሚ ትምህርቶችን ይሰጣሉ ይላል። ይህ ማለት ምን ማለት ነው? ደግሞ መቼ ነው የምንጠቀመው ካላችሁ፣ አንዳንድ ጊዜ አንዳንድ ሰዎች በህይወታችን ላይ ለጊዜው ነው የሚመጡት። እስከ መጨረሻው ላይቆዩ ማለት ነው፣ ቤተሰቦቼ ታዲያ በነዛ ጊዜያት ውስጥ ደግሞ መጥፎውም ከሆኑ ጥሩ ትምህርት ይሰጡናል። ጥሩ ሰዎችም ከሆኑ ደግሞ ከነርሱ የተሻለ ትምህርቶችን እንወስዳለን ማለት ነው። ለምሳሌ አንድ ሰው በጣም መጥፎ ይሁንና እናንተ ለመጉዳት ይሞክራል። ያኔ ግን የእሱን ሰው መጥፎነት በደንብ ካወቃችሁ፣ ካጠናችሁ ከዛ በኋላ ያ ለጊዜው የመጣ ሰውዬ ለእናንተ ሌሎችን ሰዎችን ቀድማችሁ እንድትጠነቀቁ ቋሚ የሆነ ትምህርትን ሰጥቶ ይሄዳል ማለት ነው። ድ ቤተሰቦቼ በጣም አሪፍ ወደ ሶስተኛው እንሄዳለን። አንዳንድ አንዳንድ ይላል። በጣም አሪፍ ጊዜ ጊዜ ጊዜ ታሸንፋለህ ታሸንፋለህ ይላል። በጣም አሪፍ አንዳንድ አንዳንድ ጊዜ ጊዜ ትማራለህ ትማራለህ ይላሉ። ውድ ቤተሰቦቼ እስኪ አንድ ላይ አገጣጥመን እናንብብ። አንዳንድ ጊዜ ታሸንፋለ፣ አንዳንድ ጊዜ ትማራለህ ይላሉ። ውድ ቤተሰቦቼ ይህ ማለት ምን ማለት ነው? በፍጹም ውድቀትን መቀበል የለብንም። ምክንያቱም ለምሳሌ አንዳንድ ጊዜ ልንወድቅ እንችላለን። ያኔ ግን ከዛ ከወደቅንበት ለመነሳት የሆነ ነገር ተምረን መነሳት አለብን። ስለዚህ አንዳንድ ጊዜ ታሸንፋለ፣ አንዳንድ ጊዜ ትማራለህ ይላል። ስለዚህ ውድቀትን ወደ ትምህርት መቀየር አለባችሁ ማለት ነው። በህይወታችሁ በተለያየ አጋጣሚ ምናልባት አንድ ነገር ላይ ሳካላችሁ ፌል አድርጎባችሁ ሊሆን ይችላል ከዛ ውስጥ ግን ወድቅ ያለው ከማለት ተምር ያለው ማለት ይሻላል ማለት ነው። ምክንያቱም ሰው የሚማረው ከስህተቱ ነውና፣ ሰው የሚማረው ከውድቀቱ ነውና፣ እናንተም ደግሞ አንድ ነገር ከተበላሸባችሁ ወይም ከወደቃችሁ ተምር ያለው ማለት ነው ያለባችሁ እንጂ ወድቅ ያለው እዛው እቀራለው ማለት የለባችሁ ማለት ነው። ውድ ቤተሰቦቼ አንዳንድ ጊዜ ታሸንፋለ፣ አንዳንድ ጊዜ ትማራለ የተባለው ለዛ ነው ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ ወደ ቀጣዩ እናልፋለን። አራተኛው ምን ይላል? በዝቅተኛ በዝቅተኛ ይላል። በጣም አሪፍ። ደረጃህ ደረጃህ ደረጃህ ይላል። የሰዎችን የሰዎችን ትክክለኛ አያችሁት? ትክክለኛ ይላል። ትክክለኛ ማንነት ማንነት ታያለህ ታያለህ ይላል። ውድ ቤተሰቦቼ፣ እስኪ አንድ ላይ አጣምረን እናንብብ። በዝቅተኛ ደረጃህ የሰዎችን ትክክለኛ ማንነት ታያለህ ይላል። ይህ አባባል ምን ማለት ፈልጎ ነው? ወይም መቼ ነው የምንጠቀመው? ምንድን ነው የሚለው? በዝቅተኛ ደረጃ የሰዎችን ትክክለኛ ማንነት ታያለ ማለት ምን ማለት ነው? ለምሳሌ ዝቅተኛ ደረጃ ላይ ሆናችሁ ሰዎች እናንተን እንዴት እንደሚመለከቱ ያኔ የሰዎችን ትክክለኛ ማንነት ታያላችሁ ማለት ነው። ሀብታም ከሆናችሁ ወይ የሆነ ደረጃ ላይ ስኬታማ ከሆናችሁ የሆነ ደረጃ ላይ ከደረሳችሁ ሁሉም ሰው ያከብራችኋል፣ ያሽቃብጥላችኋል። ባይወዷችሁም እንኳን ዝም ብለው እናንተን ለመደገፍ ይሞክራሉ ማለት ነው። ነገር ግን ዝቅተኛ ደረጃ ላይ ስትሆኑ ማን እንደሚያከብራችሁ፣ ማን እንደሚወዳችሁ በትክክል የሰዎችን ማንነት ማወቅ ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። ወደ አምስተኛ እንለፍ። እዚህ ጋ ደረጃህን ደረጃህን ይላል ደረጃህን ከፍ ከፍ ከፍ ይላል ከሚያደርጉ ከሚያደርጉ ሰዎች ሰዎች ጋ ሰዎች ጋር ማለት ትችላላችሁ ጓደኝነት ጓደኝነት ፍጠር ፍጠር ማለት ነው። ለዚህ አባባል ብዙም ማብራሪያ አያስፈልግም። ምክንያቱም ደረጃህን ከፍ ከሚያደርጉ ሰዎች ጋር ጓደኝነት ፍጠር ይላል። ስለዚህ አንድ ላይ እስኪ አብረን እናንብብ። ደረጃህን ከፍ ከሚያደርጉ ሰዎች ጋር ጓደኝነት ፍጠር ይላል። ይህን ምን ማለት ነው ካላችሁ፣ ለምሳሌ ጓደኛ ስትሆኑ አንዳንድ ጊዜ ማወቅ ያለባችሁ ትንሽ ነገር ከሚያስብ ሰው ጋር ጓደኛ መሆን የለባችሁም። ምክንያቱም ስኬታማ ለመሆን ስኬታማ ከሆኑ ሰዎች ጋር አንድ ላይ መቆየት ወይም ጓደኛ መሆን ይረዳችኋል ማለት ነው። ከዛ ሰው እንዴት ስኬታማ እንደሆነ ትማራላችሁ። ሰው በደንብ የሚመስለው ጓደኛውን ነው። እንደውም የሀገራችን ሰዎች ሲተርቱ ጓደኛህ ማን እንደሆነ ንገረኝ፣ ማን እንደሆንክ እነግራለሁ ይላል። ስለዚህ ያ ማለት ጓደኞቻችሁ በህይወታችሁ ላይ ትልቅ ኢንፍሉዌንስ ማድረግ የሚችሉ ሰዎች ናቸው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣው እንለፍ። ስድስተኛ አሁን ደግሞ እንመለከታለን። የህይወት የህይወት ይላል በጣም አሪፍ። ፈተና ፈተና ይላል በኩረጃ በኩረጃ ልታልፍ ልታልፍ ይላል ልታልፍ ልታልፍ አትልም አትችልም አትችልም ይላል። ውድ ቤተሰቦቼ ምን ማለት ነው ካላችሁ የህይወት ፈተና በኩረጃ ልታልፍ አትችልም ይላል። አንድ ላይ እስኪ አብረን እናንብብ። የህይወት ፈተና በኩረጃ ልታልፍ አትችልም ይላል። ይህ ማለት ምን ማለት ነው ካላችሁ ህይወት ለእያንዳንዳችን የተለያየ ፈተና ታዘጋጃለች። ስለዚህ አንድ ሰው ምናልባት በህይወቱ የተለያዩ ነገሮችን አልፎ ሊሆን ይችላል። ያ መንገድ በቀጥታ ለኛ ይሰራል ማለት አይቻልም። አንዳንዴ ሊሰራልን ይችላል። ነገር ግን የህይወት ፈተና በኩረጃ ልታልፍ አትችልም ይላል። በጣም አሪፍ። አንድ ሰው ለምሳሌ የህይወቱን ፈተና ከሰው ኮርጆ ወይም እንደዚህ ነው ብሎ ማለፍ አይችልም። ምክንያቱም እያንዳንዱ ሰው የራሱ የሆነ ፈተና ስላለው ያንን ፈተና ደግሞ በራሱ መንገድ ቁጭ ብሎ በማሰብ በመጸለይ ያንን ማለፍ ይችላል ማለት ነው። ውድ ቤተሰቦቼ ህይወት አትኮረጅም ማለት ነው። ስለዚህ ሁላችሁም በያላችሁበት በራሳችሁ ፈተና ላይ ማተኮር ነው እንጂ የሰዎችን ፈተና እየኮረጃችሁ በህይወታችሁ ላይ ማለፍ አትችሉም ማለት ነው። ለዛ ነው የህይወት ፈተና በኩረጃ ልታልፍ አትችልም የተባለው። በጣም ቆንጆ። አሁን ወደ ቀጣዩ እናልፋለን። ሰባተኛ ላይ ያለው ምን ይላል መሄድህ መሄድህ የሚጎዳው የሚጎዳው ይላል። በጣም ቆንጆ። መኖርህ መኖርህ ሲጠቅም ሲጠቅም ብቻ ብቻ ነው ይላል። አንድ ላይ እስኪ አብረን እናንብብ። መሄድህ የሚጎዳው መኖርህ ሲጠቅም ብቻ ነው ይላል። ይህ ማለት ምን ማለት ነው ውድ ቤተሰቦቼ? መሄድ የሚጎዳው መኖር ሲጠቅም ብቻ ነው ማለት አንዳንድ ሰው ወደ ህይወታችን ሲመጣ ምንም አይጎዳም ምንምም አይጠቅምም። ለዛ ነው ሲሄድም አይታወቀው ማለት ነው። ለምሳሌ እናንተ መሄዳችሁ የሚጎዳው መኖራችሁ ሲጠቅም ብቻ ነው። ስለዚህ ሁሌም ቢሆን በምንም አይነት ሁኔታ በማንም ህይወት ውስጥ ብትኖሩ ጠቃሚ ለመሆን መስራት አለባችሁ። ለዛ ነው መሄድ የሚጎዳው መኖሪ ሲጠቅም ብቻ ነው ይላል። አንድ ሰው መሄዱ የሚጎዳው እያለም ከጠቀመ ብቻ ነው እያለ ካልጠቀመ መሄዱ አልጎዳንም ወይም ጠቅሞናል እንደም ማለት ነው። ድ ቤተሰቦቼ በጣም አሪፍ። ስምንተኛና የመጨረሻው ማጣት ማጣት ይላል። ማጣት ይላል። በጣም አሪፍ እንኳን ይላል እንንኳን እንኳን ከሰው ከሰው ከራስህም ከራስህም ይላል ከራስህም ይላል። በጣም አሪፍ ጋር ጋር ይላል። በጣም ቆንጆ ያጣላሃል ይላል። አንድ ላይ እስኪ አብረናንብብ ማጣት እንኳን ከሰው ከራስህም ጋር ያጣላሃል ይላል። ይህ ማለት ምን ማለት ነው ውድ ቤተሰቦቼ? ማጣት ከሰው ጋር እንደሚያጣላ ግልጽ ነው። ለዛ ነው ማጣት እንኳን ከሰው ከራስም ጋር ያጣልሃል ይላል። ከራሳችሁ ጋር እንኳን ሊያጣላችሁ ይችላል። አንዳንድ ሰው ከማጣት የተነሳ ከድህነት የተነሳ ራሱን አይወድም፣ ራሱን ይጠላል ማለት ነው። ስለዚህ ማጣት በምንም አይነት መልኩ የማይደገፍ ነው። ምናልባት በተለያዩ ኬዝ አጣችሁ ሊሆን ይችላል። ነገር ግን ድጋሜ ከዛ ማጣት ውስጥ ለመውጣት ጠንክራችሁ መስራትና መበርታት እንዳለባችሁ የሚያነሳሳ አባባል ነው ማለት ነው። ማጣት እንኳን ከሰው ከራስም ጋር ያጣላል ይላል። ስለዚህ ማጣት ደረጃችሁን ዝቅ ያደርጋል። ማጣት ራሳችሁን ከፍ ባለ ቦታ ላይ እንዳታዩ ወደ ኋላ ወደ ታች ስለሚያዘቅታችሁ ከዚህ ከማጣት ህይወት ልትወጡ ጠንክራችሁ መስራትና መበርታት ነው ያለባችሁ ማለት ነው። ውድ ቤተሰቦቼ ይህንን ይመስላል የዛሬው ቪዲዮ። እጅግ በጣም ብዙ እንደተጠቀማችሁት እርግጠኛ ነኝ። እነኚህን ህይወት ቀያሪ የሆኑ አባባሎችን፣ አነቃቂ የሆኑ አባባሎችን በተለያየ ጊዜ ለራሳችሁ፣ ለጓደኞቻችሁ ደግሞ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይህንን ያመጣሁበት ዋነኛው ምክንያት ቁም ነገር እየጨበጣችሁ የማንበብና የመጻፍ ችሎታችሁንና ክህሎታችሁን እንድታሳድጉ የሚረዱ እጅግ በጣም ወሳኝ አባባሎች ስለሆኑ ነው ያመጣሁላችሁ፣ ውድ ቤተሰቦቼ። ታዲያ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። በእርግጠኝነት አንዴ የሳብስክራይብ ካረጋችሁ የደወል ምልክቷን ከጫናችሁ አትከስሩም፣ ብዙ ታተርፉበታላችሁ ማለት ነው። በየጊዜው የምንለቀው እነዚህ አይነት ድንቅ የሆነና አስተማሪ የሆነ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው። ውድ ቤተሰቦቼ፣ እጅግ በጣም ብዙ ተማሪዎች ደግሞ ይህን ቻናል በመከታተል ብቻ ማንበብ እና መጻፍ ስለቻሉ እናንተም አዲስ የሆናችሁት በአግባቡ በመከታተል ሳታቋርጡ በመከታተል የእውቀት የውቀት አድማሳችሁን ማስፋት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ እጅግ በጣም አስደናቂ ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የኦሮሜኛ፣ የአማርኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህ እጅግ አስደናቂ የሆነ እድል እንዳመልጣችሁ፣ ምናልባት በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ እጅግ በጣም ትልቅ እድል ስለሆነ ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተን መታችሁ፣ ስትፈልጉ ከነዚህ ተማሪዎች ጋር በግሩፕ ስትፈልጉ ደግሞ ብቻችሁን በግል መማር የምትችሉበትን እድል ስላመቻቸን መታችሁ ትምህርታችሁን እንድትከታተሉ ይሁን እየመጣችሁ እየተመዘገባችሁ ትምህርታችሁን መጀመር ትችላላችሁ። ታዲያ ይህንን ትልቅ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ መምህር ብሩክ ነበርኩኝ አመሰግናለሁ